ብዙ ጊዜ የሳንባ ምች ሲባል ሰምታችሁ ይሆናል። ለመሆኑ የሳንባ ምች ማለት ምን ማለት ነው? የሳንባ ምች በምን አይነት መንገድ ሊከሰት ይችላል? የሳንባ ምች በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው? የሳንባ ምችን ለመከላከልስ ምን ማድረግ አለብን? ለመሆኑ ይሄ የሳንባ ምች ከስንት እስከ ስንት እድሜ ያሉትን ሰዎች ሊያጠቃ ይችላል የሚለውን ዛሬ በዚህ ቪዲዮ የማጋራችሁ ይሆናል። ብታዳምጡ ትጠቀሙበታላችሁ። ይሄን አካውንቴን ፎሎ ብታደርጉ በስልካችሁ ብቻ በየቀኑ አንዳንድ የጤና መረጃዎችን ወይም ደግሞ ቅድመ መከላከልን ተማሩበታላችሁ። ፎሎ እያደረጋችሁ አብራችሁን ተከተሉ ማለት ነው። እንግዲህ የሳንባ ምች የምንለው በሳንባ ውስጥ የሚከሰት ኢንፌክሽን ሲሆን ይህም የአየር ከረጢቶች እንዲያብጡና በፈሳሽ ወይም ደግሞ በንፍጥ እንዲሞሉ ያደርጋል። የሳንባ ምች በተለያየ ምክንያት ሊከሰት ይችላል። ከነዚህ መካከል የመጀመሪያው ባክቴሪያዎች ናቸው። በጣም የተለመደው የሳንባ ምች መንስኤ ዋነኛው ባክቴሪያ ነው። በተለይ ባክቴሪያዎች ወደ ውስጥ በሚገቡበት ጊዜ ይሄ የሳንባ ምች እንዲከሰት ያደርጋል። ሁለተኛው ቫይረሶች ናቸው። እንደ ጉንፋን፣ እንደ ኮቪድ የመሳሰሉት የመተንፈሻ አካላትን በሚያጠቁበት ጊዜ የሳንባ ምች እንዲከሰት ያደርጋል። ሌላው ሶስተኛው ፈንገስ ነው። በተለይ በተዳከመ የበሽታ የመከላከል አቅም ያላቸው ወይም ደግሞ በሽታን መቋቋም ስርዓት ውስጥ ዝቅተኛ የሆኑ ሰዎች ላይ የሳንባ ምች ሊከሰት ይችላል። ሌላው መተንፈስ ነው። በተለይ ምግብ፣ ፈሳሽ ወይም ደግሞ ትውከት ወደ ሳንባ ውስጥ ሲገባ የሳንባ ምች ሊከሰት ይችላል ማለት ነው። ሌሎች ምክንያቶች የምንላቸው ደግሞ እንደ ኬሚካል፣ ብናኞች፣ መድኃኒቶች አሉ። ሌሎች ነገሮችም የሳንባ ምችን ሊያስከትሉ ይችላሉ። የሳንባ ምች እንዴት ይከሰታል? የሳንባ ምች የሚከሰተው በሽታ አምጭ ተዋሲያን ወይም ደግሞ ባክቴሪያ፣ ቫይረስ እንደ ፈንገስ የመሳሰሉት ወደ ሳንባ ውስጥ ሲገቡና ኢንፌክሽን ሲፈጥሩ ነው። የሰውነት የበሽታ የመከላከል ስነ ስርዓት ለነዚህ ተዋሲያን ምላሽ ይሰጣል። ይህም በሳንባ ውስጥ እብጠት ያስከትላል። ይህ እብጠት የአየር ከረጢቶች በፈሳሽ ወይም ደግሞ በንፍጥ እንዲሞሉ ያደርጋል። ይህም የመተንፈስ ችግርን ያስከትላል ማለት ነው። ሌላው የሳንባ ምች በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው? የመጀመሪያው እንግዲህ የሳንባ ምች ምልክቶች እንደ መንስኤው እና እንደ በሽታው ክብደት ሊለያዩ ይችላሉ። ሆኖም አንዳንድ የተለመዱ ምልክቶች ግን አሁን የምነግራችሁ ናቸው። የመጀመሪያው ሳል ነው። አንዳንዴ አክታ ያለው ሳል ሊኖር ይችላል። ሁለተኛ ትኩሳት መኖር፣ በተለይ በጣም ኃይለኛ ትኩሳት እንዲኖር ያደርጋል። ሌላው የትንፋሽ ማጠር ወይም በምናወራበት ጊዜ ሊሆን ይችላል። በተለያየ ምክንያት የትንፋሽ ማጠር እንዲከሰት ያደርጋል። ሌላው ደረት አካባቢ ላይ የሚሰማ ህመም እንዲኖር ያደርጋል። ብርድ ብርድ ማለት እንዲሁም ድካም የመሳሰሉት። እነዚህ እንግዲህ አንድ ሰው የሳንባ ምች በሚኖርበት ጊዜ ኮመን የተባሉ የሚያቸው ምልክቶች እነዚህ ናቸው ማለት ነው። እንግዲህ ለሳምባ ምች ተጋላጭ እነማን ናቸው? የሳምባ ምች በማንኛውም ሰው ላይ ሊከሰት ቢችልም በአንዳንድ ሰዎች በበለጠ ለአደጋው ተጋላጭ ይሆናሉ። የመጀመሪያው ከስልሳ አምስት ዓመት ዕድሜ በላይ የሆኑ አረጋውያን ላይ በብዛት ይከሰታል። ከሁለት ዓመት በታች የሆኑ ህፃናትም ላይ በብዛት ይከሰታል። ወይም ደግሞ የተዳከመ የበሽታ የመከላከል አቅማቸው የተዳከመ ሰዎች ላይ በብዛት ይከሰታል። የሳምባ በሽታ ያለባቸው ሰዎች፣ አጫሾችና የሳምባ ምች መከላከያ አጫሾች ናቸው። ሌላው የሳንባ ምች መከላከያ መንገዶቹ ምንድን ናቸው? አንድ ሰው የሳንባ ምች በሚኖርበት ጊዜ እንዴት ነው መከላከል የሚችለው? ወይም ደግሞ የሳንባ ምችን እንዴት ነው መከላከል የሚችለው ቅድመ መከላከል ማድረግ የሚቻለው? የመጀመሪያው የሳንባ ምች አደጋ ለመቀነስ የሚከተሉትን ማድረግ ያስፈልጋል። የጉንፋንና የሳንባ ምች ክትባቶችን መውሰድ ያስፈልጋል። እጅን አዘውትሮ መታጠብ ያስፈልጋል። ጤናማ የአኗኗር ዘይቤን መከተል ያስፈልጋል። ማጨስን ማቆም ያስፈልጋል ወይም ደግሞ የተጋለጡ ሰዎች ለበሽታው የተጋለጡ ሰዎች ከታመሙ ሰዎች መራቅ ወይም ደግሞ በበሽታው ከተጠቁ ሰዎች አለመጠጋት ነው። የሳንባ ምች ህክምና ምን ይመስላል? የሳንባ ምች ህክምና እንደ መንስኤውና እንደ በሽታው ክብደት ይወሰናል። የባክቴሪያ የሳንባ ምች በአንቲባዮቲክ ይታከማል። ቫይረሶች የሳንባ ምች ብዙውን ጊዜ በራሱ ጊዜ ሊጠፋ ወይም ደግሞ ሊሻል ይችላል። ነገር ግን አንዳንድ ጊዜ ጸረ ቫይረስ መድኃኒቶች ሊያስፈልጉ ይችላሉ። የፈንገስ የሳንባ ምች በጸረ ፈንገስ መድኃኒቶች ይታከማል። ማንኛውም የሳንባ ምች ምልክት ካለባችሁ ግን ወዲያውኑ የህክምና እርዳታ ማገኘትና አስፈላጊው ምርመራ አድርጋችሁ ህክምናውን መጀመሪያ ያስፈልጋል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች ለዛሬ ብታዳምጡት ያልኩት የሳንባ ምች ይህን ይመስላል። መከላከያ መንገዶቹ፣ እንዲሁም ደግሞ በሳንባ ምች በምንያዝበት ጊዜ የሚታዩ ምልክቶች፣ እነማንን ያጠቃል የሚለውን የተረዳችሁት ይመስለኛል። ይህን አካውንቴን ፎሎ አድርጉ። በስልካችሁ ብቻ ቁጭ ብላችሁ የጤና መረጃዎችን በየቀኑ መከታተል ትችላላችሁ። ነገ በተመሳሳይ የጤና መረጃ እስከምንገናኝ በያላችሁበት ሰላማችሁ ብዛምላችሁ። እኔም ጆሲ ነኝ ከጆሲ ሚዲያ መልካም ምሽት።